ትናስጥለ እንዴት ቆያችሁ? የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜናዎች ወደ እናንተ የምናደርስ ይሆናል። አስቀድመን ዋና ዋና ዜናዎችን እንጠቁማቸው። በአዊ ብሔረሰቡ አስተዳደር ፋግታ ለኮማ ወረዳ ክልሉ ለገጠመው የጸጥታ ችግር ሰላማዊ አማራጮችን የሚደግፍ ህዝባዊ ሰልፍና የሰላም ኮንፈረንስ ተካሄደ። የአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ባለፉት ስድስት ወራት በሀገር ውስጥና በውጭ ሀገራት 152 ሚሊዮን ዶላር የሚገመት ግብይት መፈጸሙን አስታወቀ። በቆይታችን እነዚህንና ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። ከዜናዎቹ ጋር ፈቲያ መሐመድ እንዲሁም በምልክት ቋንቋ ፍቅር ተዘገየ፣ አብረናችሁ ቆይታ እናደርጋለን። አብራችሁን ሆኖ በአዊ ብሔረሰብ አስተዳደር ፋግታ ለኮማ ወረዳ ክልሉ ለገጠመው የጸጥታ ችግር ሰላማዊ አማራጮችን የሚደግፍ ህዝባዊ ሰልፍና የሰላም ኮንፈረንስ ተካሄደ። መንግስት የአማራ ክልል ህዝብ ጥያቄዎችን ለመመለስ ትኩረት ሰጥቶ እየሰራ መሆኑን አቶ ግዛቸው ሙሉነህ ተናግረዋል። ሰለሞን ስንታየው ተጨማሪ ዘገባ አዘጋጅተዋል። በፋግታ ለኮማ ወረዳ ችጓሊ ከተማ በተካሄደው ህዝባዊ ሰልፍና የሰላም ኮንፈረንስ የክልሉ ከፍተኛ የስራ ኃላፊዎች የብሔረሰብ አስተዳደሩና የወረዳው መሪዎችና የአካባቢው ነዋሪዎች ተገኝተዋል። የፋግታ ለኮማ ወረዳ ምክትል አስተዳዳሪ አቶ ታገል እጅጉ ሰላማዊ ሰልፉ የትጥቅ ትግልን የሚቃወምና ህዝቡ ሰላም ፈላጊ መሆኑን የሚያመላክት መሆኑን ገልጸዋል። ሰላም ብቻ ማምጣት ሳይሆን የህዝባችን ምንጊዜም የመሰረተ ልማት ጥያቄዎች፣ የመልካም አስተዳደር ጥያቄዎች እየፈታ መሄድ አንዱ የፓርቲያችንም የመንግስታችንም አቅጣጫና አጀንዳ በመሆኑ ምክንያት ችግሮችን እየፈጣ እንዲያለ ነው። ስለዚህ በዛ መንገድ ይህንን ተግባር ለመፈጸም ካሁኑ የቅድመ ዝግጅት ስራዎችን ሰርተናል። የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ ቴዎድሮስ እንዳለው ችጓሌና አካባቢው በየትኛውም ከፋፋይ አጀንዳዎች ሳይወሰን ራሱንና አካባቢውን ሰላም በመጠበቅ በኩል ከፍተኛ ሚና እየተወጣ ያለ ህዝብ መሆኑን ገልጸዋል። ነተላና አካባቢው በየትኛውም የመከፋፈያ አጀንዳ ሳይወሰድ በቋንቋ ይሁን በዘር ይሁን በሃይማኖት ይሁን በሀብት ደረጃ ይሁን በትምህርት ደረጃ ይሁን በየትኛውም መስፈርት ሳይለያይ ራሱን እየጠበቀና እያስጠበቀ ያለ ጀግና ህዝብ በመሆኑ ነገ ቀጠናውን በሙሉ ነፃ ለማድረግ እኔም ከእናንተው ጋር አብሬ እሰዋለሁ። ጀግኖች ናችሁ፣ በርቱ፣ ጀግኑ ጠንክሩ። እናመሰግናችኋለን። በህዝቡ የስነ ልቦና ከፍታና ጀግንነት ችጓሊና አካባቢ ወደ ቀደመ ሰላሙ ተመልሶ ላሉት ዋና አስተዳዳሪው ሌሎች አካባቢዎችንና ቀጠናዎችን ነጻ የማድረጉ ስራ ተጠናክሮ ይቀጥላል ብለዋል። እኛም ከናንተ ጋር ነን። በአጭር ጊዜ በሙሉ አካባቢያችንን ነጻ አድርገን ወደ መደበኛ ልማትና መልካም አስተዳደር፣ ወደ መደበኛ ሰላማዊ ህይወት እንመለሳለን። ሰላማችን በእጃችን ነው። በጀግንነታችሁ ጸንታችሁ ቀጥሉ። በህዝባዊ ሰልፉና በሰላም ኮንፈረንሱ ላይ ተገኝተው መልእክት ያስተላለፉት የክልሉ ከፍተኛ አመራርና የዞኑ ደጋፊ አቶ ግዛቸው ሙሉነ ከአንድ ዓመት በላይ በዘለቀው የሰላም እጦት በአካባቢው የልማትና የመልካም አስተዳደር ስራዎች ተስተጓጉለው መቆየታቸውን ገልጸው ይህንን እኩይ ተግባር ማውገዝ ተገቢ መሆኑን ተናግረዋል። ከሀገር መከላከያ ሰራዊት፣ ከአድማ ብተና፣ ከልዩ ኃይል ፖሊሶቻችን በጣም ከጀግኖች ሚኒሻዎቻችን በጋራ ሁናችሁ፣ ደጀን ሁናችሁ፣ ተፋልማችሁ ራሳችሁን በዚህ ደረጃ ነጻ አውጥታችሁ ቀጣይ ጎረቤቶቻችሁ ቀጣይ ክልሉ ዞኑ ነጻ ሆኖ ምንፈልገውን ሰላም እንድናረጋግጥ ምንፈልገውን ልማት እንድናመጣ ጉልበት ለመሆን ያደረጋችሁት ሰልፍ ስለሆነ እንኳን ደስ ያላችሁ። መንግስት የክልሉን ህዝብ ጥያቄዎች ለመመለስ ትኩረት ሰጥቶ እየሰራ መሆኑን የጠቆሙት አቶ ግዛቸው ህብረተሰቡ ሰላምን የሚያውቁ ድርጊቶችን ለመታገል የሚያደርገውን ጥረት አጠናክሮ እንዲቀጥልም ጠይቀዋል። አሁን አገሪቱን እየመራ ያለው መንግስት የአማራ ህዝብ ጥያቄዎች በሰላማዊ መንገድ እንዲመለሱ ጥረት እያደረገ ነው። ያለ ጠመንጅነት አስፈላጊ አይደለም። ልጆቻችን የጥይት ድምፅ መስማት የለባቸው። የእኛ ህዝብ ልማት ነው የሚፈልገው። ስለዚህ ልማታችሁ ላይ ተጠናቅራችሁ እንድትቀጥሉ ያስፈልጋል። የዚህ አካባቢ መንገድ እንዲሰራ በግብርና ልማት ትልልቅ ስራዎች እንድንሰራ ግብዓት ተጠቅመን ምርትና ምርትና ምርታማነትን እንድናሳድግ ሰላማዊ የንግድ ትስስር እንዲፈጠር ስራ እድል ያልተፈጠረላቸው ወጣቶች ስራ እድል እንዲፈጠርላቸው ማድረግ ያስፈልጋል። መንግስት የሚፈልገው ግብር በወቅቱ እንዲከፈል ማድረግ ያስፈልጋል። የችጓሌና አካባቢው ነዋሪዎችም ከአንድ ዓመት በላይ በዘለቀው የጸጥታ ችግር ማህበራዊና ኢኮኖሚያዊ እንቅስቃሴዎች ተስተጓጉለው መቆየታቸውን ተናግረዋል። ከቅርብ ጊዜ ወዲህ በጥምር የጸጥታ ኃይሉና በህብረተሰቡ ትብብር የሰላም አየር መተንፈስ መጀመራቸውንም ነዋሪዎቹ ገልጸዋል። የጥይት ድምጥ የለም ምንም አንሰማ። አሁንም ይህን ለፍጻሜ ያድርግልን። ዝቡ በአጋው ተስፋ አላገኘም ነበረ። ዛሬ ግን እፎይታ አግኝቷል፣ ተስፋ አግኝቷል። መንግስትም ተደራሽነት ሆኖልናል። በጣም እናመሰግናለን። ህዳር ወዲህ ሰላም አግኝተን ገበያም በአንድ ላይ ውለን የተለያየ ጥቅምም እያገኘን መንግስትም የራሱን ድል እያመጣ ስለሆነ እኛም በጎናችን ተሰልፈን ለመንግስት እገዛ እያደረግን እንገኛለን። አሁንም በዚው እንዲቀጥልልን እኛም እንቀጥላለን። ቀደም ሲል ወደ እናንተ ያደረስነውን ዜና ያቀረበልን ዘጋቢያችን ሳሙኤል አማረ ነበር። የአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ባለፉት ስድስት ወራት በሀገር ውስጥና በውጭ ሀገራት 152 ሚሊዮን ዶላር የሚገመት ግብይት መፈጸሙን አስታወቀ። ኮርፖሬሽኑ የስድስት ወራት የስራ አፈጻጸሙን በጎንደር ከተማ ገምግሟል። ያየህ ፈንቴ ተጨማሪ አለው። የአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን የስድስት ወራት የሥራ አፈጻጸም ግምገማ መድረክ በጎንደር ከተማ አካሂዷል። በመርሃ ግብሩ የመክፈቻ ንግግር ያደረጉት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ጎንደር የስልጣኔና ኢንዱስትሪ መፍለቂያ ከተማ መሆኗን አንስተው በከተማዋ የኢንዱስትሪ ልማት እየተስፋፋ መምጣቱን ገልጸዋል። ኢንዱስትሪዎች በስፋት ወደ እኛ ከተማ እየመጡ ነው። ለዚህም ምቹ ሁኔታ ከመፍጠር አኳያ የሚጣሩ ጥረቶች አሉ፣ በቂ አይደሉም ነገር ግን ከእናንተ ጋር ተደማምጠን ተናበን የምንሰራቸው ስራዎች በርካታ ናቸው ብለን እናምናለን። በዘርፉ ለተሰማሩ ባለሀብቶች ድጋፍ በማድረግ ኢንዱስትሪ ፓርኮች የተለያዩ ምርቶችን በማምረት የውጭ ምንዛሬ እንዲያስገኙ መሰራቱን የውይይቱ ተሳታፊ የስራ ኃላፊዎች ተናግረዋል። በዘርፉ የስራ እድል መፈጠሩን አንስተዋል። አንድ ፍራ አለባቸው የጎንደር ኢንዱስትሪ ፓርክ ቤት ኃላፊ፣ ከ1000 ቶን በላይ ምርት ኤክስፖርት ተደርጓል። 15 ሚሊዮን ዶላር በላይ ገቢ ማስገኘት የተቻለበት መንገድ ነው ያለ በተለይ የአኩሪ አተር ኬክ የአኩሪ አተር መኖ እንደዚሁ የተለያየ ሳሙና ውጤቶችን ኤክስፖርት የተደረገበት መንገድ አለ። ብርሃኑ አሰፋ እባላለሁ። በአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን የደብረ ብርሃን ቅርንጫፍ ጽህፈት ቤት ኃላፊ ነኝ። በዘንድሮ ዓመት በምናይበት ጊዜ ደግሞ ለ17 ባለ ሀብቶች መሬት አስተላልፈናል ካሳ ከፍለው። ከአጠቃላይ ካሉት ፕሮጀክቶች ውስጥ ወደ 633 ሚሊዮን ብር ለሀገር ውስጥ ገበያ የቀረበበት ሁኔታ ያለ ምርት ወደ ውጭ ገበያ ደግሞ ከ90 ሚሊየን ዶላር በላይ ወደ ውጭ ኤክስፖርት የተደረገበት ሁኔታ ነው ያለው። ስሜ እሸቱ አዲ መርሻ እባላለሁ። በአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን የኮምቦልቻ ቅርንጫፍ ጽህፈት ቤት ኃላፊ ነኝ። ማምረት የሚሸጋገሩ ፋብሪካዎችን ቁጥር ለመጨመር እየሰራ ነው ሰዓት ከ30 በላይ ባለ ሀብቶች የፋብሪካ ሸዳቸውን ገንብተው አጠናቀዋል። እነዚህም በሚቀጥሉት ወራት በመደግፈን ሰርተን ኤክስፖርቱን በማበረታታትም ወደ ሀገር ውስጥ የሚገባው በመተካትም በስራ እድል ፈጠራ የአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ብርሃኑ ጣዕም አለው በስድስት ወራት ውስጥ 23 ፕሮጀክቶች ወደ ማምረት ስራ መግባታቸውን አንስተዋል። በክልሉ 448 ፕሮጀክቶች የተለያዩ ምርቶችን እያመረቱ እንደሚገኙ ገልጸው 152 ሚሊዮን ዶላር የሚገመት ግብይት መፈጸሙን ተናግ ተናግረዋል። በስድስት ወር ውስጥ 23 ፕሮጀክቶች ወደ ማምረት ስራ ገብተዋል። በዚህ ዓመት እንግዲህ በማኒፋክቸሪንግም ሆነ በኮንስትራክሽን በቋሚና በጊዜያዊ ወደ 5700 የስራ ዕድል ፈጥረና ላይ በስድስት ወር ውስጥ ከ152 ሚሊዮን ዶላር በላይ ለሀገር ውስጥም ሆነ ለውጭ የሚገመት በዶላር ሽያጭ ተፈጽሟል ማለት ነው። በእነዚህ የኢንዱስትሪ ፓርኮች ማለት ነው በሁለገብም በቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ በተለይ ደግሞ ወደ ውጭ ከ80 ሚሊዮን ዶላር በላይ የሚገመት የውጭ ምንዛሬ ተገኝተዋል ማለት ነው። በምግብ ዘይት፣ በእንስሳት መኖ፣ በማኒፋክቸሪንግ እና በተለያዩ ምርቶች ገቢ መገኘቱን ያነሱት ስራ አስፈጻሚው ተኪ ምርቶችን የማምረት ስራ ተጠናክሮ መቀጠሉን ገልጸዋል። በቀጣይ በኢንዱስትሪ ፓርኮች የሚገኙ ፕሮጀክቶች ወደ ማምረት እንዲገቡ በትኩረት እንደሚሰራም ጠቁሟል። 280 በላይ የሚሆኑ ፕሮጀክቶች ግንባታቸውን ያጠናቀቀው ማሽን ተከላ ነው የሚቀራቸው። ለ146 አካባቢ ፕሮጀክቶች ከባንክ ብድር እንዲያገኙ ኮርፖሬሽናችን አመቻችተዋላይ ያሉ የአሰራር ችግሮች፣ ማነቆዎች ካሉ፣ የመልካም አስተዳደር ችግሮች ካሉ እነሱ ለመፍታት አሰራር ለመሻሻል የክልሉ መንግስት ጥረት እያደረገ ነውና ስለዚህ በዚህ መንገድ ነው። ቀሪ ፕሮጀክቶችን ወደ ምርት ለማስገባት ጥረት እያደረግን ያለ ነው። በክልሉ ያለው የሰላም እጦት በኢንዱስትሪ ፓርኮች ስራ ላይ በግብይት አቅርቦትና በንግድ እንቅስቃሴ ላይ እንቅፋት እየፈጠረ እንደሚገኝ በውይይቱ የተነሳ ሲሆን ሁሉም ለሰላም የበኩሉን ድርሻ ሊወጣ እንደሚገባ መልእክት ተላልፏል። የጀመሩትን የቢዝነስ ሀሳብ ፈጠራ በሚሰጣቸው ስልጠና በማዳበር በየዘርፉ ያሉ ችግሮችን በቴክኖሎጂ ለመቅረፍ እንደሚሰሩ ጀማሪ ስታርታፖች ተናገሩ። መንግስት የግሉ ዘርፍ ቴክኖሎጂ ለማሳደግ ያላቸውን አቅም እንዲያድግ አልሞ እየሰራ መሆኑን የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ አስታውቋል። በቀለ ተሾመ ተጨማሪ አለ። የኢኖቬሽንና ቴክኖሎጂ ሚኒስቴር የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ እንዲሁም የባህር ዳር ዩኒቨርሲቲ በጋራ በመሆን በቴክኖሎጂ የስራ ፈጠራ ሀሳብ ላላቸው ጀማሪ ስታርታፖች ስልጠና እየሰጡ ነው። በስልጠናው 50 ጀማሪ ስታርታፖች 30 ፕሮጀክቶቻቸውን ይዘው ተሳታፊ ሆነዋል። በተለያዩ የሙያ ዘርፎች ያሉ ችግሮችን ሊቀርፉ የሚችሉ በቴክኖሎጂ የተደገፉ የቢዝነስ ፈጠራዎችን እየሰሩ መሆኑን የተናገሩት በስልጠናው የተሳተፉ ጀማሪ ስታርታፖች፣ ስልጠናውም አቅማቸውን በማጎልበት ችግር ፈቺ ስራዎችን ለመስራት ያግዛል ብለዋል። እየተወዳደርኩበት ያለው የስራ ሀሳብ ኖሩ ኦንላይን ሆቴል ቡኪንግ ይባላል። በሆቴል ና ቱሪዝም ዘርፍ የራሱን አሻራ ለማስቀመጥ ወደ ዲጂታላይዝ እስካሁን ያለውን ሎካል። የሆቴል እና ቱሪዝም ዘርፍ ለማሻሻል ዲጂታላይዝ ለማድረግ የመጣ ሀሳብ ነው ማለት ነው። በዚህ የስልጠና ፕሮግራም ተሳታፊ መሆናችን የበለጠ የቢዝነስ ሀሳባችንን ወደ ላቀ ደረጃ እንድናሸጋግር ትልቅ ግብዓት ይሆነናል ብለን እናስባለን ማለት ነው። ዲቨሎፕ ያደረግነው ምንድን ነው? ሜድ ጋርድ የሚል ሲስተም ነው። ሴኩሪቲ ሲስተም ነው። ሜድ ጋርድ እንዴት ነው? ሀይሊ ቴክኖሎጂ ጋር እንትን ያደረገ ሲስተም ነው። ሜዲስን ወይም ድራግን ሴፍ ወይም ፌካ ለመሆኑ እንትን የምንልበት ረሴብል መሆኑን የምንልበት፣ አንድ ኢኖቬሽን ያለው ሰው ወይም አንድ አይዲያ ያለው ሰው እንዴት ነው ክሬቲቭ መሆን ያለበት፣ እንዴት ነው ከማርኬቲንግ ጋር ማያያዝ ያለበት የሚለውን ሞር ያሳየናል ብለን እናስባለን። ስልጠናው በሀሳብ ደረጃ ያለውን የቢዝነስ ስራ ወደ ተግባር ለመቀየር ያግዛል ያሉት በባህር ዳር ዩኒቨርሲቲ የማህበረሰብ ተሳትፎናም ኢንዱስትሪ ትስስር ዳይሬክተር ፕሮፌሰር ንጉስ ጋብዬ ናቸው። ስልጠናው በቴክኖሎጂ ዘርፍ የተሰማሩ ወጣቶች የስራ እድል ለመፍጠር ምቹ ሁኔታ መሆኑን ተረድተው የበኩላቸው ሚና እንዲወጡም የሚያስችልም ነው ብለዋል። ገንዘብ ብቻው የትም ሊያደርስ አይችልም። የአመለካከት የክህሎት፣ የነውለጅ እና ቅድም የተባል ነው የማይንድ ሴት ሁ የምታስተካክሉ ከሆነ ይህን ነገሮችን በቀላሉ ታፕ የማድረግና ሪሶርስን ደግሞ የማግኘት እድላችሁን በዚሁም እየሰፋ ሄዳለሁ የሚል ሀሳብ አለኝ ማለት ነው። ስለዚህ የስልጠና ዋና ዓላማ እነዚህ ጋፎች ወይ ደግሞ እነዚህ ክፍተቶችን እንድትሞሉና የራሳችሁን ሀሳብ ወደ መሬት እንድታወርዱ የሚያደርጉ ናቸው። ይሄ ስልጠና እናንተም ከስራ ሲክ ከማድረግ ወጥታችሁ የራሳችሁ ስራ እንድትፈጥሩና ከዛም አልፎ ሌሎች ስራ ፈጣሪ እንድትሆኑ ሀሳብ ዲቨሎፕ ወይ ደግሞ እንትን ታደርጋላችሁ ብዬ ነው የማስበው ማለት ነው መንግስት ቴክኖሎጂን በግል ዘርፉ የበለጠ እንዲዳብር በማድረግ የችግሮች መፍቻ መንገድ ለማድረግ አስቦ እየሰራ መሆኑን የገለጹት ደግሞ የአማራ ክልል ኢኖቬሽን ና ቴክኖሎጂ ቢሮ ምክትል ኃላፊ አቶ የቻለ የግዛው ናቸው እንደ መንግስት በተለይ ዲጂታላይዜሽን ዘርፉ ና ሌሎች የቴክኖሎጂ ዘርፎች ላይ ፕራይቬት ሴክተሩ ነው በዋናነት ቁጥጥር እንዲኖረው የሚፈለገው መንግስት የሬጉላቶሪ ስራ መስራት አለበት ነው። ከጥቂት ጊዜ በኋላ ለዚህ ስታርታፕ ላይ መስራት በጣም ኢምፖርታንት ነው። ፖለቲካ ኢኮኖሚ እና ማህበራዊ ጉዳይ በቴክኖሎጂ ካልተደገፈ በስተቀር የትም እንዲደርስ አይችልም። ስለዚህ ቴክኖሎጂን ማሻሻል እንደ አስቻይ ሁኔታ እንደ ዋና አስቻይ ሁኔታ መቁጠርና ካለንበት ሁለንተናዊ ችግርም ለመውጣት እንደ ነጻ ውጪ ዋና ሴክተር ማየት አለብን። የቴክኖሎጂ ፈጠራ ስራ ለሀገር ኢኮኖሚ እድገት ወሳኝ በመሆኑም ለዘርፉ የተሻለ ትኩረት ተሰጥቶት ሊሰራ የሚገባ ነው። የሴቶችን ተሳትፎ በማሳደግ የተሻለ አቅም ያላቸውን ወደፊት ማምጣትና እውቅና መስጠት እንደሚያስፈልግ የምዕራብ ጎጃም ዞን ሴቶች ሕፃናትና ማህበራዊ ጉዳይ መምሪያ ገለጸ። ዓለም አቀፉ የሴቶች ቀን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሐሳብ በፍኖተ ሰላም ከተማ በተለያዩ ዝግጅቶች ተከብሯል። ለተጨማሪ ዘገባ ንጉስ ንታያ ተማሪ ሀና ማርያም ሞላ በፍኖተ ሰላም ከተማ አስተዳደር የዳሞት ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪ ስትሆን ለትምህርቷ ልዩ ትኩረት በመስጠቷ ከታች ክፍል ጀምራ ጥሩ ውጤት ታስመዝግባለች። የምዕራብ ጎጃም ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ የሴቶች ቀንን ሲያከብር እውቅና ሰጥቷታል በዚህም ለቀጣይ ትምህርቷ ጠንክራ እንድትሰራና የተሻለ ውጤት እንድታስመዘግብ እንደሚያግዛት ገልጻ ሴትነት በየትኛውም ዘርፍ ውጤታማ እንዳንሆን የሚያግደን ነገር የለም ትላለች ሽልማት ሲሰጥ ያው ለቀጣይ በርትተን እንድንሰራ ማበረታቻ ይሆነ በትምህርት ማለት ሁሉም ሰው ተመሳሳይ ጭንቅላት የተሰጠው ልዩነቱ መስራት ና ያለ መስራት ጉዳይ ነው ዞሮ ጊዜያቸውን በአግባቡ ከተጠቀሙና በደንብ ካጠኑ መስራት ይችላሉ ሴቶች ከወንዶች ሴቶች ከወንዶች እኩል የሆነ የመስራት አቅም አላቸው። ድጋፍ የሚደረግላቸው ደግሞ የበለጠ መስራት ይችላሉ ብዬ አምናለሁ። አሁንም ቢሆን በማህበረሰቡ ዘንድ ለሴቶች እየተሰጠ ያለው እሳቤ በሚፈለገው ልክ አይደለም የሚሉት በምዕራብ ጎጃም ዞን ሴቶች ሕጻናትና ማህበራዊ ጉዳይ መምሪያ ውስጥ ባለሙያ የሆኑት አቶ ግዛቸው ወርቁ ናቸው። በመሆኑም የሴቶችን ሁለንተናዊ ተሳትፎ ለማሳደግ ማህበረሰቡ አስተዋጽኦ ሊያበረከት ይገባል ይላሉ። ከወንዶች እኩል ወደ አመራር ደረጃ ሊሆን ይችላል፣ በግብርና ዘርፉ ሊሆን ይችላል፣ በኢኮኖሚ ዘርፍ በፖለቲካውም እንዲሳተፉ እኩል ለማምጣት ማሳተፍ ሁሉም ማህበረሰብ አሁን ሴት ልጅ እህቴ ናት እናቴም ናት ልጅም ልትሆነች እንደዚህ ነው ብሎ አስቦ ሳባክ የሚጠበቀው ቢያነስ እነዚህን ሞቲቬትን ማነሳሳት ወይም ማነቃቃት ከማህበረሰቡ ዘንዳ እውቅና እንዲኖራቸው በቃ ከወንዶች እኩል ማየት። በበዓሉ ላይ ተገኝተው የመክፈቻ ንግግር ያደረጉት የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ እድሚያ ለማንተነ የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ አደረጃጀቶችን ማጠናከር እንደሚያስፈልግ ገልጸው ለዚህ ደግሞ የጋራ ርብርብ ማድረግ እንደሚገባ ተናግረዋል። የድጋፍ ስርዓት መዘርጋት፣ ከምንም በላይ ደግሞ ሴቶቹን በልዩ ልዩ አደረጃጀቶች ማጠናከር፣ በተልእኳቸው ላይ ተመስርቶ የማንቃት ከአጋር አካላት ጋር አብሮ መስራት የሚገባ ሲሆን የሥርዓተ ጾታ ጉዳይ የሚሳካው ከሁሉም ተቋማትና አደረጃጀቶች የጋራ ጥምረት እንጂ የአንድ ተቋም ጉዳይ አለመሆኑን ተገንዝባችሁ ልትሰሩ ይገባል። የምዕራብ ጎጃም ዞን ሴቶች ሕፃናትና ማኅበራዊ ጉዳይ መምሪያ የሴቶች ቀንን ሲያከብር በተለያዩ ዘርፎች ሞዴል የሆኑ ሴቶችን እውቅና ሰጥቷል። እውቅና ደግሞ በቀጣይ ሴቶችን በማህበራዊ በኢኮኖሚያዊና ና ፖለቲካዊ እንቅስቃሴዎች ላይ ከፍተኛ ሚና እንደሚጫወት ነው የመምሪያው ኃላፊ ወይዘሮ ስለና ዘሪሁን የሚናገሩት። በህብረት ስራ እና በራስ አገዝ የቁጠባ ማህበራት ላይ ተደራጅተው የተሻለ የቆጠቡትን እውቅና የሰጠንበት። ከዚህ በተጨማሪ ደግሞ ከአምስተኛ ክፍል እስከ አስራ ሁለተኛ ክፍል በትምህርታቸው የተሻሉ ሴት ተማሪዎችን እውቅና የሰጠንበት ፕሮግራም የዛሬ ማንነታቸውን ብቻ ሳይሆን ለነገ የሚፈነጥቀው ፋና ከፍተኛ ከመሆኑ ጋር ተያይዞ ይፈጥራል ብለን ስላሰብ ይህንን የእውቅና መርሃ ግብር አዘጋጅተን ሴት እህቶቻችንን እውቅና የሰጠንበት መርሃ ግብር ነው ብሎ ማለት ይቻላል። በዞኑ 2400 የሚሆኑ ሴቶች በቁጠባ ማህበራት ውስጥ በመግባት እስከ 20 ሚሊዮን ብር መቆጠብ እንደቻሉ ከመምሪያው ያገኘነው መረጃ ያሳያል። የእናቶችና የሕፃናትን ሞት ለመቀነስ ትኩረት ሰጥቶ እየሰራ መሆኑን የኦሮሞ ብሔረሰብ አስተዳደር ጤና መምሪያ አስታወቀ። ጤና መምሪያው የሰባት ወራት የጤና እቅድ አፈጻጸሙን ከባለድርሻ አካላት ጋር በከሚሴ ከተማ ገምግሟል። መረጃው የኦሮሞ ብሔረሰብ ዞን መንግሥት ኮሚኒኬሽን ጉዳዮች መምሪያ ነው። አለምነሽ ንጉሴ ታቀርበዋለች። ጤናማና አምራች ዜጋን ለመፍጠር በጤናው ዘርፍ ልዩ ትኩረት እየተሰራ ይገኛል በተለይ የእናቶችንና የህፃናት ሞት ለመቀነስ በርካታ ስራዎች መሰራታቸውን የኦሮሞ ብሔረሰብ አስተዳደር ጤና መምሪያ ኃላፊ አቶ ኡስማን አሊ ተናግረዋል። ባለፉት ሰባት ወራት በተሰራው ስራም ሰባ አንድ በመቶ እናቶች በጤና ባለሙያ የወሊድ አገልግሎት እንዲያገኙ መደረጉን ገልጸዋል። እናቶች የቅድመ ወሊድ አገልግሎት በጤና ተቋማት እንዲያገኙ በርካታ ስራዎች ይሰርታል። በዚህ ጥሩ ውጤቶች የታዩበት ሂደት ነው ያለው የተሻለ ደግሞ በዋናነት እናቶችን አሁን ቀድመን እያገኘ ናቸው ነው። ገና በአስራ ሁለተኛ ሳምንታቸው በሶስት ወራቸው ጤና ተቋማት መጥተው የቅድመ ወሊድ አገልግሎት እንዲያገኙ ስራ እየተሰራ ይገኛል ማለት ነው። ዘንድሮ ላይ ከባለፉት አመታት በተሻለ መልኩ ወደ ሰባ አንድ ፐርሰንት በሚሆን መልኩ የሰለጠነ ባለሙያ የታገዙ የወሊድ አገልግሎት እንዲያገኙ ተደርጓል ማለት ነው። የሕፃናት ሞት ለመከላከልም የሚሰጡ ክትባቶችን ለሁሉም ህጻናት ከማድረስ በተጨማሪ ለህጻናት ሞት ምክንያት የሆኑ በሽታዎችን የማከም ስራ መሰራቱን አቶ ውስማን ተናግረዋል። ቀበሌ ላይ በጤና ኤክስቴንሽን ባለሙያዎቻችን አማካኝነት በርካታዎችን የመከተል ስራ ተሰርቷል ማለት ነው። እንዲሁም ደግሞ በጤና ኬላዎች፣ በጤና ጣቢያዎች፣ በሆስፒታሎች ደግሞ እነዚህ በጣም ቶፕ የሚባሉ የህጻናት ህመም እና ሞት ምክንያት የሆኑ በሽታዎችን ለማከምና በሽታውን ለመከላከል ስራ ሲሰራ ቆይቷል፣ ማለት ነው። በግምገማ መድረኩ ላይ የተገኙት የባቲ ከተማ አስተዳደር ጤና ጽህፈት ቤት ኃላፊ አቶ አህመድ እንድሪስ ደግሞ በወረዳቸው የእናቶችንና የህፃናትን ጤና ለመጠበቅ እናቶች ወደ ጤና ተቋማት እንዲመጡ ግንዛቤ ከመፍጠር በተጨማሪ ተገቢውን የህክምና አገልግሎት እንዲያገኙ መደረጉን አስረድተዋል። አንድም እናት በወሊድ ምክንያት እንዳትሞት እና ህፃናትን ጤና ለመጠበቅ በርካታ ስራዎች የተሰሩበት አግባብ ነው ያለው ከዚህም ውስጥ መጀመሪያ ብሰጥሮች ምን ያክላሉን ህጻናት ምን ያክላሉን የሚለውን የማስራት በጤና ክስቴንሽኖች ባለሙያ አማካኝነት የማጥራት ስራ ነው የሰራ ነው። ከዚያን መሰረት ወደ ጤና ተቋም ኢርሊ እንዲመጡ ጤና ተቋም ከመጡም በኋላ ደግሞ በልዩ ሁኔታ ይህንን የሚመጥን እነሱን የሚመጥን ከአቀባበል ጀምሮ የተሻለ ሰርቪስ የሚያገኙበት በማድረግ ረገድ የተሻለ ስራ የሰራንበት ወቅት ነው ማለት ይቻላል። የከሚሴ ከተማ ጠቅላላ ሆስፒታል ዋና ስራ አስኪያጅ አቶ ካሊድ ምስጦፋ የሆስፒታሉን የአገልግሎት አሰጣጥ ለማሳደግ በይዘትም በጥራትም እየተሰራ መሆኑን ተናግረዋል። ባለሙያዎች የሚሰጠውን አገልግሎት ፔሸንት ማዕከል ያደረገ መሆኑን ፔሸንቱ እየረካ መሆኑ እየተሰራ ነው ያለው። በአገልግሎት አሰጣጣችን ራሱ ታማሚው ውሳኔ የሚሰጥበት የሚሳተፍበት አጠቃላይ ሕክምና አገልግሎት አሰጣጡን እየገመገመ የሚሄድበት እርካታው የሚለካበት ስራዎች እየተሰሩ ነው ያሉት የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ አህመድ አሊ እንደገለጹት በቅድመ መከላከልና አክሞ በማዳን በሽታ መከላከል እንደሚገባ ተናግረዋል። ቅድመ መከላከልና አክሞ ማዳን የማህበረሰባችን አገልግሎት አሰጣጥ በስታንዳርዱ መለካት እንዳለበት እናምናለን። የመከላከል መርሃ ግብራችን እጅግ ስኬታማ እንዲሆን ከጤና ስቴሽን ፓኬጅ ጋር ተያይዞ ያለውን የዞናችን እድል የሚወሰድበት ስርዓት መፈጠር መቻል አለበት። የጤና ኤክስቴንሽን መርሃ ግብራችን ተግባራዊ ሲሆን በአግባቡ መሬት ሲነተ አምራች ዜጋ ማፍራት ይቻላል። በቀሪ ወራት የማህበረሰብ አቀፍ ጤና መድህን ዘላቂ እንዲሆን ሁሉም የበኩሉን እገዛ እንዲያደርግ አቅጣጫ ተቀምጧል። የተከበራችሁ ተመልካቾች የሰዓቱን ዜና ከማጠናቀቃችን በፊት ዋና ዋና ዜናዎቹን በድጋሚ እንገራቸው። በአዊ ብሔረሰብ አስተዳደር ፋግታ ለኮማ ወረዳ ክልሉ ለገጠመው የጸጥታ ችግር ሰላማዊ አማራጮችን የሚደግፍ ህዝባዊ ሰልፍና የሰላም ኮንፈረንስ ተካሄደ። የአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ባለፉት ስድስት ወራት በሀገር ውስጥና በውጭ ሀገራት 152 ሚሊዮን ዶላር የሚገመት ግብይት መፈጸሙን አስታወቀ። የሚሉት ዋና ዋና ዜናዎቻችን ነበሩ። አብራችሁን ስለቆያችሁ ስለተከታተላችሁ እጅግ እናመሰግናለን። በያላችሁበት መልካም ጊዜ